የዒድ አል አድሃ አረፋ በዓልን ስናከብር በተለያዩ ምክንያቶች የተቸገሩ ወገኖችን በመርዳት ሊሆን እንደሚገባ የጎንደር ከተማ ኡለማ ምክር ቤት ምክትል ሰብሳቢ ሼህ ሙስጦፋ ሞላ ተናገሩ። ህዝበ ሙስሊሙ ሀገራዊና አካባቢያዊ ፈተናዎችን እንዲፈቱ ለሀገራችን ሰላምና አንድነት የድርሻውን እንዲወጣ የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ ኋላ ጠይቀዋል። ኢድ በጎንደር እንዴት ያለ መልክ እንደነበረው ደግሞ ከአዲስ አለማየሁን እንከታተል።

በጎንደር ከተማ 1446ኛው የኢዳላ ዳህረፋ በዓል በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሮ ውሏል። በዓሉ የጎንደር ከተማ አስተዳደር ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶችና የእስልምና ተከታዮች በተገኙበት በአፄ ፋሲሌደስ ስቴዲየም ነው የተከበረው። በበዓሉ የእንኳን አደረሳቸው መልእክት ያስተላለፉት የጎንደር ከተማ አስተዳደር እስልምና ጉዳይ ምክር ቤት ሊቀመንበር ሀጃንዋር ቃሲም የኢዳላ ዳህረፋ በዓል የመስዋዕት በዓል ነው ብለዋል። ህዝበ ሙስሊሙ ይህን ለማስታወስ የኢድ ቀን እርድ እንዲያከናውን ታዟል ብለዋል። ም ልጃቸውን እስማኤልን እንዲያርዱ ከአላህ ሱብሓነሁ ወተዓላ ዘንድ ታዘው አባትና ልጅ ያለማመንታት የጌታቸውን ትእዛዝ በማክበር ባሳዩት ቆራጥነት በሰይድ ጅብሪል ዓለይሂ ሰላም አማካኝነት በልጃቸው ምትክ በግ ከጀነት ተልኮላቸው አርደዋል። እኛም ይህንን ለማስታወስ ሲባል ሙስሊሞች በዚህ የዒድ ቀን እርድ እንዲያከናውሉ ታዘዋል። እስልምና ሃይማኖት ለሁሉም ሰላም መሆንን በአስተምህሮቱ ይገልጻ ላሉን ደግሞ የጎንደር ከተማ ኡላማ ምክር ቤት ምክትል ሰብሳቢ ሸምስ ጦፋ ሞላ ናቸው። በዓሉን ስናከብርም በሰላም በፍቅርና የተቸገሩትን በማሰብ ሊሆን እንደሚገባ አሳስቧል። አንድ ሰው ምን ማድረግ አለበት? ያረደውን በጉን ለሶስት ይከፍለዋል። አንድ ሶስተኛው ለት ለሚስኪን ይሰጣል። አንድ ሶስተኛው ለት ይበለዋል። አንድ ሚስቲን ደግሞ በፍሪጅ በምንም ማስቀምጦ ድሃዎች የሚያቋጥርበት ይሆናል። ስለዚህ ይሄ ዒዱ የሰላም የመተሳሰብ የፍቅር መሆን እንዳለበትም ነብያችን አለይሂ ሰላቱ ሰላም በሀዲሳቸው አልሙስሊሙ መን ሰሊም አልሙስሊሙና ሚን ሊሳኒሂ ወየዲሂ ይላሉ። ሙስሊም የሚባለው አሉ ረሱሉ አለይሂ ሰላቱ ሰላም ማሊያውን መልበስ ብቻ አይደለም። ሙስሊም ሰላም መሆን እንዳለበት ለሌላውም አሳቢ መሆን እንዳለበት ለሌላውም አካል አዛኝ መሆን እንዳለበት በእምነት ቢገናኝም ባይገናኝም ለሁሉም ሰላም መሆን እንዳለብን እስልምና ያስተምራል። የሃይማኖት ተከታይ ምእመናን በበኩላቸው ደጋፊ የሌላቸው ወገኖች በማሰብ እንደሚያከብሩት ነግረውናል። የሚያርድ ሰው ከሶስት ከፍለዋል። አንደኛውን ለምስኪን ነው የሚሰጥ። አንደኛውን ደግሞ ጎረቤቶችን፣ ዘመዶችን ሰብስቦ እንትን ይላል። አንደኛውን ደግሞ ያው እርሱና ቤተሰቦቹ ይመገባል። አመት ሙሉ ስጋ ማያገኝ ይኖራል አንድ ሶስተኛ የሚከፈለውም ለምስኪን መሰጠትም ያለበት ሱናውን መሰረት አድርጎ ለዛ ነው። ምስኪኖች እንዲ ምናልባት መረቅ እንኳን ያላገኘ ምስኪን ይኖራል ከዛ ነገር እንዲያገኝና እንዲመገብ ደስ ብሎት በዓልን በሰላም፣ በፍቅር፣ በደስታ እንዲያከብር የሚሆንበት ትልቅና በጣም ደስ የሚል አልሐምዱሊላህ አላን ያመት ይላ ዒድ አል አድሃ በፈጣሪና በሰው ልጅ መካከል ያለውን ጽኑ ፍቅርና መታዘዝ የተገለጠበት እንደሆነ የጎንደር ከተማ አስተዳደር ምክትል ከንቲባ ወይዘሮ ደብሬ ኋላ ተናግሯል። በዚህ ዘመን በብዙ ምክንያቶች የተቸገሩ ወገኖች በየሰፈሩ ያሉ በመሆኑ ያለንን በማካፈል ያለን ትእዛዝ መፈጸም እንደሚገባ አንስቷል። በተለያየ አጋጣሚ እየተከሰተ ያለውን የሰላም ጦት በጋራ መከላከል እንደሚገባም መልእክት አስተላልፏል። ህዝበ ሙስሊሙ መልኩን እየቀያየረ የሚከሰተውን ዘርፈ ብዙ ሀገራዊም ሆነ አካባቢያዊ ፈተናዎች በጽናት በማለፍ የሀገራችን የክልላችን፣ ለከተማችን ልማት ሰላምና አንድነት እንደ ወትሮ ሁሉ የበኩላችን ድርሻ በመወጣቱን እንዲቀጥል በጎንደር ከተማ አስተዳደር ስም መልእክቴን ማስተላለፍ እወዳለሁ። አላሁ አክበር።